ለማንቸስተር ዩናይትድ እጅግ ወሳኝ የሆነው ሳምንት ከፊታችን ማክሰኞ ይጀምራል። ሳምንቱ ለማንቸስተር ዩናይትድ በምን ምክንያት ወሳኝ ሆነም? አርሰናል የወሳኝ ተጫዋቾቹን ዝውውር ማጠናቀቁን ይፋ ሊያደርግ ነው። ዝግጁ ናችሁ እያለ ይገኛል። የአርሰናል ደጋፊዎች ዝግጁ ናችሁ ወይ? እንደዚሁም ክለቡ ተጨማሪ ተጫዋቾችን የማስፈረም ጥረቱን አሁንም አጠናክሮ እንደቀጠለ ነው። የላሚን ያማልና የራፊኒያ ወግ እንደዚሁም የአሰልጣኝ የርገን ክሎብ አስገራሚ አስተያየት በዚህ ሰዓት ወደ እናንተ ከምናደርሳቸው መረጃዎች መካከል ናቸው። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሽግር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ቻናል ሰብስክራይብ አድርጉ የደውል ምልክቱን ተጫኑና ወደ አዲስ መረጃዎች ሲወጡ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራው ፕሮግራምም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። ይህንን ስለምታደርጉ እጅግ በጣም አድርገን እናመሰግናለን። ክበሩልንም እንላለን። የመጀመሪያ ወሬያችን የሚሆነው የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ በዚህ የክረምት የተጫዋቾች የዝውውር መስኮት ሊቨርፑል እያደረገ ባለው ዝውውር ዙሪያ አስገራሚ አስተያየት ሰጥተዋል። የሊቨርፑል የዝውውር ተሳትፎ ለብዙዎቻችን አስደናቂ፣ ሊቨርፑልን የበለጠ አስፈሪ እናም ደግሞ ለትልልቅ ድሎች የሚጠበቅ አድርጎታል። ለተቀናቃኞቹ ደግሞ የስጋት ስሜትን የፈጠረ ሆኗል። የቀድሞ የሊቨርፑል አሰልጣኝ ለአሁኑ አሰልጣኝ ለአርነ ስሎት ይህንን የመሰለ ቡድን አሳልፈው ያስረከቡት የርገን ክሎፕ ግን አንዳንድ ጊዜ ሻምፒዮን የሆነን ቡድን ማሻሻል በጣም ከባድ ነው የሚል አስተያየት ይሰጡና በሚቀጥለው የውድድር ዓመት ሊቨርፑል ሊኖረው የሚችለውን ጥንካሬ፣ ሊቨርፑል ሊያሳካ የሚጠበቅበትን ስኬት በተመለከተ ሀሳባቸውን ይሰነዝራሉ። ከሁሉም ከሁሉም ለየርገን ክሎፕ ከቀረበው ጥያቄና እሳቸውን በሰጡት አስተያየት የበለጠውን ትኩረት የሳበው የሀገራቸውን ልጅ ፍሎሪያን ቨርትስን ለማስፈረም ሊቨርፑል 116 ሚሊዮን ፓውንድ ለመክፈል መስማማቱ ያንን ማድረጉ ያንን ፈጽሞ ልጁን የራሱ ማድረጉን ለማመን ቸግሯቸዋል። ውሳኔውንና የሊቨርፑልን የክፍያ መጠን የእብደት ሲሉም ገልጸውታል። አሰልጣኝ እርገን ክሎብ ይህንን ያሉበትን ምክንያትም ለማስረዳት ሞክረዋል። በነገራችን ላይ አሰልጣኝ እርገን ክሎብ ከተወሰነ ጊዜ በፊት እንዲህ ብለው ተናግረው ነበረ ለአንድ ተጫዋች ከመቶ ሚሊየን ዩሮ በላይ የሚወጣ ከሆነ እኔ እለቃለሁ፣ እኔ በቦታው አልገኝም ብለው ነበር። አሁን እሳቸው ለቀዋል። አርነስሎት የሳቸውን ቦታ ይዘው ሊቨርፑልን 116 ሚሊየን ፓውንድ ለአንድ ተጫዋች ዝውውር አስወጥተውታል። ይህንን ነው የርገን ክሎፕ የእብደት ያሉት፣ ለማመን ይከብዳል ብለውም የገለጹት እንግዲህ የሊቨርፑሉ ተጫዋች ፍሎሪየን ቨርትስ በየትኛው ቦታ ላይ አርነስሎት ሊጠቀምበት እንዳሰ ስለተሰበ እስካሁን ለእኔ ግልጽ አይደለም። ምን ያህል ሻምፒዮን የሆነውን ሊቨርፑል ሊያሻሽል እንደሚችልም በእርግጠኝነት መናገር አልችልም። ግን አንድ ነገር በእርግጠኝነት የምናገረው አንድ ልጁ እጅግ በጣም አሪፍ ተጫዋች ነው። በጣም ትልቅ አቅም ያለው ተጫዋች ነው። በዚህ ወቅት ላይ አለው ከሚባሉ ምናልባት የነገውን የእግር ኳስ የመቆጣጠር አቅም አላቸው ከሚባሉት ወጣት ተጫዋቾች መካከል አንደኛው ፍሎሪየን ቨርትስ እንደሆነ አረጋግጬ ልናገር እችላለሁ። ምርጥ ተጫዋች ቡለን ተቀላቅሏል ይላሉ። ሁለተኛው ግን አስገራሚው ነገር 116 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር መውጣቱን ቀደም ሲል በገለጽኩት መንገድ ከገለጹ በኋላ የዚህ ልጅ ይህን ያህል ወጥቶበት ሊቨርፑልን መቀላቀል ልጁ ላይ ምን አይነት ትኩረት ሊያሳድር እንደሚችል በልጁ ላይ ምን አይነት ጫና ሊያመጣ እንደሚችል ልጁ ሊረዳው ይገባል ሊሉና ፍሎሪያን ቨርትስን ሊመክሩ ይሞክራሉ። አውትስታንዲንግ ፕሌየር ነው በዚህ ምንም ጥርጥር የለውም ነገር ግን አንዳንድ ጊዜ እንደነዚህ ያሉ ዋጋዎች ወጥተው አንድ ተጫዋች ወደ አንድ ክለብ ሲዘዋወር ጥያቄው ስኬቱ እያንዳንዱ ሜዳ ላይ የሚያደርገው ነገር ከወጣበት ወጪ አንጻር መመንዘሩ ከዛ አንጻር መተርጎሙ አይቀርምና ይሄ ልጁን ላያረጋጋው ይችላል ይላሉ። ስለዚህ ሁላችንም የምንስማማው ነገር ስለ አንድ ትልቅ ሊሆን ስለሚችል ተጫዋች ዝውውር ነው፣ ስለሱ ነው እያወራ ነው የምንገኘው። ነገር ግን ከመቶ ሚሊየን ዩሮ በላይ ለአንድ ተጫዋች ተጫዋች ዝውውር ማውጣት ተጫዋቹ ላይ ሊያሳድር የሚችለውን ተጽዕኖ ግን ልንረሳው ወይም ነግሌክት ልናረገው አንችልም፣ ትኩረት ሳንሰጠው ማለፍ አንችልም ይላሉ። ይሄንን የምናደርግ ከሆነ በሀያ ሁለት ዓመቱ እንደነዚህ ያሉ ጫናዎችን ለመቋቋም ምን ያህል ዝግጁ ነው፣ እንዴት አርነ ስሎት ሊያግዞት ይገባል የሚለውም ላይ ሀሳብ ይሰጣሉ። እና በጣም ከባድ ነው የተደረገው ነገር፣ የብደትም ነው። ግን ደግሞ ሊቨርፑል ያዋጣኛል፣ ሊሆነኛል ያለውን ነገር አድርጓልና የሚሆነውን ነገር እነ የሚል አስተያየትን ሰጥተዋል። እንግዲህ ዌአሪን ቨሪ ጉድ ኮንታክት ብለዋል፣ ከቡድኑ ጋር ከሚመለከታቸው የሊቨርፑል ሰዎች ጋር የሚሆን ከወሳኝ የሊቨርፑል ተጫዋቾች ጋር በጥሩ ግንኙነት ላይ እንገኛለን። አንዳንድ ጊዜ ፎቶ እንለዋወጣለን፣ አንዳንድ ጊዜ መልካም ምኞቶቻችንንም እንገላለጻለን። ከባለቤቶቹም ጋር ቢሆን ጥሩ የወዳጅነት ግንኙነት አለን። ስለዚህ ሊቨርፑልን ይበልጥ ለማሳደግ ሊቨርፑልን የበለጠ ከፍ ለማድረግ የሚገርም የሚገርም ጥረት እየተደረገ ነው፣ የሚገርም ስራ እየተሰራ ነው። አሁን በስጋትነት የተጠቀሱትን ነገሮች ሊቨርፑል ኮንሲደር አድርጎ እነዚህ ነገሮች ላይ ሰርቶ ልጆቹን ያለ ጫና ሜዳ ላይ በደንብ እንዲያገለግሉት ካደረገ ሊቨርፑልን የሚያቆመው ላይኖር ይችላል የሚል አስተያየትን ሰጥተዋል። ይሄ የአሰልጣኝ የርገን ክሎፕ አስተያየት ነው። ሁለተኛው ወሬያችን ላሚን ያማልና የራፊኒያ ወግ ብለን ያነሳነው ነው። እንግዲህ ላሚን ያማል በዚህ ወቅት በዓለማችን ላይ አሉ ከሚባሉት ምርጥ ተጫዋቾች መካከል አንደኛው ነው። እንደውም አንዳንዶቹ የዓለማችን የምንጊዜው ምርጥ ተጫዋች ለማለት መቻኮል እንዳይሆንባቸው ምን ብለው ገለጹት? በ17 ዓመት የእሱ አይነት ተጫዋች አይተን አናውቅም፣ የ17 ዓመቱ የዓለማችን ምርጡ ተጫዋች ላሚን ያማል እያሉ ይገልጻሉ። ከዛም አያይዘው ደግሞ ባሎንዶር ይዋ ሊደር እንጂ የላሚኒ ያማል መሆኑ አይቀርም ብለውም ደግሞ ይናገራሉ። ታዲያ ላሚኒ ያማል በዚህ ክረምት የተጫዋቾች የዝውውር መስኮት ክፍት በሆነበት ሲዝኑ በተዘጋበት አዲሱ ሲዝን እስኪጀመር ድረስ በብራዚል የእረፍት ጊዜ እያሳለፈ ነው የሚገኘው ወደ ብራዚል ሄዶ የረፍት ጊዜውን ከማሳለፍ ከመጀመሩ በፊት የቡድን ጓደኛው ከሆነው ከራፊኒያ ጋር ያወሩት ወሬ የተባባሉት ነገር ነው፣ በራፊኒያ ሲነገር የሚዲያዎችን ትኩረት የሳበው። ላሚኒያ ማል እና ራፊኒያ ጓደኛሞች ናቸው። ላሚኒያ ማል ስፔናዊ፣ ያኛው ብራዚላዊ ነው። እሱ ወደ ብራዚል ሊሄድ ነው። ለላሚኒያ ማል ደግሞ በጣም አሪፍ አሪፍ የሚባሉ ተጫዋቾች አለም ላይ ያሉና የነበሩ ቢሆንም ለሱ ግን እንደ ነይማር የሚወደድ እንደ ነይማር ምሳሌ የሚያደርገው ተጫዋች የለም። እና ወደ ብራዚል ልመጣ ነው ነው የሚለው ላሚን ያማል ለራፊኒያ። አሁን የእኔ ፍላጎት በብራዚል ቆይታዬ ወቅት ነይማርን ማግኘት ነው፣ ግን አንድ ነገር እርግጠኛ መሆን አልቻልኩም አለ። እውነት ነይማር ቴክስት ባደርግለት የጽሁፍ መልእክት ብልክለት ይመልስልኛል አክብሮ ለጥያቄ ወይም ደግሞ ለምጽፍለት የጽሁፍ መልእክት መልስ ይልክልኛል በዚህ እርግጠኛ መሆን እችላለሁ ብሎ ራፊኒያን ያማክረዋል እናም ራፊኒያ ለምንድን ነው የማይመልሰው ብዬ ጠየቅኩት ነው የሚለው ራፊኒያ ይህንን ያለበት ዋነኛው ምክንያት ይሄ ልጅ በአስራ ሰባት ዓመቱ የሚያደርጋቸው ነገሮች በሙሉ በጣም ትልቅ ከሚባሉ ተጫዋቾች የሚጠበቀውን ነገር ምናልባትም ከዛም በላይ ነው እያደረገ የሚገኘው። አንዳንዴ በጣም ጎበዝ ስትሆን ወይም ከሚጠበቅብህ ነገር በላይ ስታደርግ እና ድንቅ ብቃትህን እያሳየህ ስትመጣ ለሁሉም ነገር ባለመብት ትሆናለህ። ይሄንን ነው ልነግረው የሞከርኩት የሚል አስተያየትን ሰጥተዋል። እና ጠየቀኝ፣ እውነት ብጽፍለት ይመልሳሉ አለኝ። ኦፍኮርስ፣ ለምንድነው ነው የማይመልሰው ይመልስልሃል አልኩና መለስኩለትን ይላል። ከዛ በኋላ ግን አሁን አንተ በምትገኝበት ደረጃ ለሁሉም ነገር ለሁሉ ሰው አክሰስ ላይ መብት አለ፣ ነጻነት አለ። ማንንም የማግኘት የትኛውን ቦታ ላይ የመገኘት መብት ጉብዝና አጎናጽፈሃል አልኩት ነው የሚለው። እና ለኔይማር ጁኒየር መልእክት የላከለት ከዛ በኋላም ደግሞ ኔይማር መልስ መመለስ ብቻ ሳይሆን በአካል እንዳገኘው የኔይማርና የላሚኒያማል በብራዚል አብረው መታየት በአጋጣሚ የሆነ ሳይሆን ላሚኒያማል ራፊኒያን ጠይቆ ራፊኒያ ሁኔታዎችን አመቻችቶ የ የተፈጸመ ነው። ህልሙን ነው እየኖረ ያለው። በብራዚል ጥሩ የረፍት ጊዜን ተመኝቶ ነበር፣ አሳክቷል። እንደ ሞዴል የሚያየውን በቃ ለእኔ ምሳሌ ማለት ነይማር ነው የሚለውን ተጫዋች ማግኘት ይፈልግ ነበረ፣ እሱንም አግኝቷል፣ አሳክቷል። ተገናኝተው የት ዋሉ የሚለው ግን ዓለምን አሳስቧል። ራፊኒያ የፈጠረው የነይማርና የላሚን ያማል ግንኙነት በላሚን ያማል የጎብዝና ሂደት ላይ እንቅፋት እንዳይሆን ምክንያቱም በእነ በሁለቱ ተጫዋቾች የብራዚል ቆይታ ወቅት ላሚን ያማል ከነማን ጋራ ተገናኘ ከፊልም ስታሮች በተለይም ደግሞ የፖርን ፊልም ስታሮች ጋራ ተገናኝቶ ነበር ነው የሚባለው እና የእነዚህን ልጆች ወይም ሴቶቹን ፈልጎ ለማግኘት ያደረገው ጥረት ከላይፍ ስታይሉ ጋር ተያይዞ ጥያቄ እንዲነሳ የጉብዝናው እንደነ ሊዮኔል ሜሲ እንደነ ክርስቲያኖ ሮናልዶ ለረጅም ጊዜ የሚዘልቅ ስለመሆኑ ጥያቄ የሚያጭር

ከበዚህ በኋላ የሚሆነውን ባናውቅም ለስካሁኑ ግን ማንም ባርኔጣውን አንስቶለታል፣ ማንም ቆሞ አጨብጭቦለታል። እንዴት ይሄ ሁሉ ነገር በ17 ዓመት ልጅ ተቻለ የሚል የመገረም ስሜት የብዙ የእግር ኳስ ወዳጆች ስሜት ነው። ይህ ተጫዋች እስካሁን ድረስ ለባርሴሎና ዋናው ቡድን መጫወት ከጀመረ 34 ለጎል የሚሆኑ ኳሶችን ሰጥቷል፣ በጣም በርካታ ጎሎችንም አስቆጥሯል። ይህ ተጫዋች የባርሴሎና ሆኖ የዓለምንና የአውሮፓን እግር ኳስ ተቆጣጥሮ ይዘልቃል ተብሎ ነው የሚጠበቀው። በጣም በቅርብ ግን ወደ ባርሴሎና ዋናው ቡድን ለፕሪሲዝን ይመለሳል፣ ጉዞም ወደ ጃፓንና ደቡብ ኮሪያ ያደርጋሉ ተብሎ እየተጠበቀ ይገኛል። ላሚን ያማል ይህንን ያህል ለነይማር ክብር አለው። የሚወደውን የሚያከብረውን እንደ ምሳሌ የሚያየውን ኔይማርን አግኝቶታል። አልባሌ ቦታ ይዞት ዋለ ተብሎ ኔይማር የተወቀሰ ቢሆንም ወደ ማንቸስተር ዩናይትድ ጉዳይ እንሄድ። ለማንቸስተር ዩናይትድ እጅግ ወሳኝ የሆነው ሳምንት ከፊታችን ማክሰኞ ይጀምራል። ማክሰኞ ለምን ተመረጠ? ለምን ስለ መጪው ሳምንት ማንቸስተር ዩናይትድ ጋር አያይዘን ማውራት አስፈለገ የሚለውን ልናብራራ ነው። በእርግጥም ያ ሳምንት መጪው ሳምንት ለማንቸስተር ዩናይትድ ወሳኝ ነው። ሁላችንም እንደምናስታውሰው የተጫዋቾች የዝውውር መስኮት በፈረንጆቹ አቆጣጠር ጁን 16 ነው የተከፈተው እስከ መስከረም አንድ አሁንም በፈረንጆቹ 2025 ድረስ የዝውውር መስኮቱ ክፍት ሆኖ ይቆያል ወይም ይቀጥላል። በዚህ እስካሁን ድረስ ክፍት በሆነው የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ሙሉ በሙሉ ማጠናቀቅ የቻለው የማትያስ ኩኛን ዝውውር ብቻ ነው። ነገር ግን በሚቀጥለው ሳምንት ይላሉ የማንቸስተር ኢቭኒንግ ኒውስ መረጃዎች። እንደዚሁም ዚያ አትሌቲክ፣ ጎል ዶት ኮም እና ስካይ ስፖርት ስም ጭምር ቢሆን ዘሰንም በዚህ ጉዳይ ላይ ሀሳቡን እየሰነዘርን ያለው በሚቀጥለው ሳምንት ማንቸስተር ዩናይትድ እስካሁን ድረስ እያባበለ ሲይዛቸው የነበሩትን የተወሰኑ ዝውውሮች ሙሉ በሙሉ ሊያጠናቀቅ ይችላል። የማጠናቀቅ ነጻነትም ማንቸስተር ዩናይትድ ያገኛል ብለው ነው የሚያስቀምጡት። እንግዲህ ጁን 30 ሰኞ ነው በፈረንጆቹ አቆጣጠር ጁን 30 ሰኞ ነው ማለት የኢንዶ ፋይናንሻል ይር ይሆናል ማለት ነው። ለፕሪሚየር ሊግ ክለቦች ያ ማለት የፋይናንሻል ይራቸው ለአካውንቲንግ ሲስተም የሚሆነው በቃ የበጀት አመታቸው የመጨረሻው ቀን ጁን 30 ነው። ላለፈው አመት የሚቆጠር ባለፈው አመት የሚወሰድ ማለት ነው። ስለዚህ ከጁን 30 የፋይናንሻል ይሩ የመጨረሻ ቀን በኋላ ማክሰኞ ይመጣል። ቅድም እንዳልነው ጁን 30 ሰኞ ስለሆነ ከማክሰኞ ማለትም ከጁላይ አንድ ጀምሮ የእንግሊዝ ፕሪምየር ሊግ ክለቦች በተለይ ደግሞ የፕሮፊትን ሰስተናብሊቲ ሩል የሚያሳስባቸው እንደ ማንቸስተር ዩናይትድ ያሉ ክለቦች ከጁላይ አንድ በኋላ ፋይናንሻል ቢዝነሳቸው ሪሴት ይደረጋል። በአዲስ ስሌት ውስጥ ነው የሚገባው። የሚያስጨንቃቸው ነገር በተወሰነ ደረጃ ይራገፋል። ከመጨነቅ ይልቅ የተወሰነ ነጻነትን ያገኛሉ። ይሄ የሚያገኙት የነፃነት ጭማሪ ማንቸስተር ዩናይትዶች የነካኳቸውን ሲያግባቡና ሲያባብሏቸው የቆዩቸውን ዝውውሮች ለማጠናቀቅ ጉልበት፣ ነጻነትና ፈቃድ ይሰጣቸዋል ተብሎ ነው የሚጠበቀው። ምክንያቱም የፋይናንሻል ቢዝነሱ ሪሴት ይደረጋል እንደ አዲስ መቁጠር ይጀምራል። እስካሁን የተከማቸውን ማንቸስተር ዩናይትድን ስጋት ውስጥ የከተተውን ነገር ያራግፋል። እሱ ለብቻው ነው የሚያዘው። ከጁላይ አንድ በኋላ የሚደረጉ ማንኛቸውም ቢዝነሶች የመሸጥ ይሁን የመግዛት፣ የማስገባት ይሁን የማውጣት ለብቻው በአዲስ ቋት የሚመዘገብበት ቀን የሚጀምርበት ነው። ስለዚህ ማንቸስተር ዩናይትድ በዚህ በሚያገኘው ነጻነት የተወሰኑ ዝውውሮችን በፍጥነት ያጠናቀቅና ሩበን አሞሪም የጠየቁትን ያሟላል። ተብሎ ነው የሚጠበቀው። ለምሳሌ ዘሰን ምን ብሎ አወጣ? ዛሬ ከሰዓት በኋላ ምናልባትም ወደ አመሻሹ ላይ በዘሰን ሪፖርት ከሆነ ትላንትና የተነገረው የማንቸስተር ዩናይትድ እና የብሬንት ፎርድ በብሪያነን ቤሞ ዝውውር ዙሪያ አለመግባባት ቦታ ሊሰጠው የሚገባው አይደለም ይላል። ይልቁንም ማንቸስተር ዩናይትድ በሚቀጥለው ሳምንት መጨረሻ ላይ ብሪያነን ቤሞን የራሱ ያደርጋል። ዝውውሩ ይጠናቀቃል። ከብሬንት ፎርድ ጋር አሁንም ድረስ ያልተቋረጠው የማንቸስተር ዩናይትድ እና የክለቡ ድርድር በማንቸስተር ዩናይትድ ፍላጎት መሟላት የሚጠናቀቅ መሆኑን በእርግጠኝነት ዘሰን እያስነበበ ነው። የዘሰንን ሪፖርት ነስካይ ስፖርት ስም ሆኑ ሌሎቹ ትልልቅ ሚዲያዎች ለንባብ አብቅተውታል፣ ዘሰንን እየገለጹ። ስለዚህ ብሪያን ኤምቤሞ ከማክሰኞ አንስቶ እስከ አርብ ወይም እስከ እሁድ ባሉት ቀናት ውስጥ የማንቸስተር ዩናይትድ ተጫዋች ሊሆን የሚችልበትና የሩበን አሞሪም ፍላጎት የሚሟላበት ዝውውር ይፈጸማል ተብሎ ነው የሚጠበቀው። ቅድም እንዳልነው ከማክሰኞ ጀምሮ ከማክሰኞ በኋላ ፒኤስአር ወይም የፕሮፊት ኤንድ ሰስተይነቢሊቲ ሩል የሚባለው ማንቸስተር ዩናይትድን ከማክሰኞ በፊት በሚያሳስበው መጠን አያሳስበውም። ማንቸስተር ዩናይትድ በተወሰነ ደረጃ ነጻነቱን ይቀዳጃል ማለት ነው። በሚቀዳጀው ነጻነት ቀድሞ ከሚያጠናቀቃቸው ዝውውሮች መካከል የብሪያን ምቤሞ የማንቸስተር ዩናይትድ ተጫዋች እንዲሆን የማድረጉ ተግባር ነው። ከዛ በተጨማሪ ግን በፊት መስመር ቦታ ላይ ምናልባት ጋዮኮሬሽን በግብ ጠባቂ ቦታ ላይ ደግሞ ኮስታንና ዲዮጎ ኮስታን እና ኤሚሊያኖ ማርቲኔዝን አማርጦ ማንቸስተር ዩናይትድ የራሱ የማድረግን ስራ በተሳካ መንገድ ያከናውናል ተብሎ ይጠበቃል። ለዚህ ነው ከፋይናንሻል ፌር ፕሌይ ወይም ከፕሮፊት ን ሰስቴናቢሊቲ ሩል ጫና ነጻ ስለሚሆን ማንቸስተር ዩናይትድ መጪው ሳምንት ለኔ ብሩህ ነው እያለ ነው። እውነቱን ነው። በነጻነቱ ከተጠቀመ ያሰበውን ካሳካና ከፈጸመ ለማንቸስተር ዩናይትድ ደጋፊዎች መጪው ሳምንት ይበልጥ የሚደሰቱበት ይበልጥ 2025/26 የውድድር ዓመትን በተስፋና በጉጉት የሚጠብቁበት ምክንያት ያገኛሉ ማለት ነው። አዳዲሶቹ የሚናፈቁት ዝውውሮች ወደ ማንቸስተር ዩናይትድ ሙሉ በሙሉ ይጠናቀቃሉ ተብለው ስለሚጠበቁም መጪው ሳምንት ለማንቸስተር ዩናይትድ ብቻ አይደለም፣ ለአርሰናልም እንደዚሁ በጣም ትልልቅ የሚባሉ ቁም ነገሮችን ይዟል። ለዛ ነው ለማንቸስተር ዩናይትድ እና ለአርሰናል ወሳኙ ወቅት ደርሰዋል ብለን መነሳታችን። አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት የተለያዩ ተጫዋቾችን ለማስፈረም ጥረት እያደረገ ይገኛል። ከአንዳንዶቹ ጋር ስምምነት ላይ ደርሷል ከክለብ ጋር ከሻጭ ክለቦች ጋር እንደዚሁም ደግሞ እንዲዘዋወሩ ከተፈለጉ ተጫዋቾች ጋር ስምምነት ላይ ተደርሷል። የቀረው አጋጣሚዎቹን በሙሉ አስተካክሎ መረጃዎቹን ይፋ ማድረግ ነው። አንዳንዶቹ ላይ ደግሞ አሁንም አርሰናል እየለፋ ይገኛል። እየለፋባቸው የሚገኛቸውን ዝውውሮች አጠናቆ አማራጩን እያሰፋ ባለበት ቦታ ላይ ደግሞ አማራጩን ሰብሰብ አድርጎ ቶሎ ብሎ በማጠናቀቅ ጁላይ እየገባ ስለሆነ ፕሪሲዝንም ሊጀምር ስለሆነ አዳዲስ የሚባሉ ከመጀመሪያው የፕሪሲዝን ዝግጅት አንስቶ የነባር ቡድን ጓደኞቻቸውን የሚያገኙበት ከአሰልጣኙ ጋር የመጀመሪያውም ቀን ጀምሮ ዝግጅት የሚያደርጉበት ሁኔታ ቢመቻች አርሰናልንም አርቴታንም ይበልጥ ይጠቅማል ነው። ስለዚህ በዚህ በመጪው ሳምንት አርሰናል ቢያንስ የሁለት ተጫዋቾችን ዝውውር ማጠናቀቁን ይፋ ያደርጋል። እገሌና ገሌ የኔ ሆነዋል ብሎ ለደጋፊዎቹ ይነግራል። ዝምታው ያሰጋቸው በዝምታ ውስጥ ፍርሃ የተሰማቸው የአርሰናል ደጋፊዎች ወደ መረጋጋት ይመጣሉ፣ ይህን እንላቸው የነበረውን ነገር ይበልጥ ያምናሉ ብዬ ነው ተስፋ የማደርገው። ታዲያ በመጪው ሳምንት ቀጠሮ የተያዘላቸው አርሰናል ይፋ ያደርጋቸዋል የሚባሉት ሁለት ዝውውሮች፣ አንደኛው መሀል ክፍሉ ለማጠናከር ከሪያል ሶሴዳድ የተገዛው የማርቲን ዙቢሜንዲ ዝውውር ነው። ዙቢሜንዲ መሀል ክፍሉ ላይ ለአርሰናል ሌላ ጥንካሬ፣ ሌላ ውበት እና ሌላ የሚያስመካ ነገር ይፈጥራል ተብሎ ነው የሚጠበቀው። በተለይ መሀል ሜዳውን ዶሚኔት ለማድረግ አሁን አርሰናል ሙሉ አቅም በተለይ ደግሞ በአርቴታ ፍላጎት የታስ የተዋቀረ በአርቴታ ፍላጎት የተመራ እንዲሆንለት ለረጅም ጊዜ ሲመኘው የነበረውን ነገር የሚያገኝበት የሚያሳካበት ይሆናል ተብሎ ነው የሚጠበቀው። ሶስት ምርጥ ምርጥ የመሀል ሜዳ ተጫዋቾችን አንድ ላይ መጠቀም አርቴታ ጠንካራ ፍላጎቱ ነበረ። ይሄ ፍላጎቱ ተሳክቷል። ምክንያቱም ዙቢሜንዲ አርሰናል ሆኗል። ኦዲጋርድ አለ፣ ደክላን ራይስ አለ። ስለዚህ በወሳኝ ጨዋታዎች ላይ እነዚህ ሶስቱ የአርቴታ ምርጫዎች ይሆናሉ። የዙቢሜንዲ አርሰናልን መቀላቀል በሚቀጥለው ሳምንት ይፋ ይደረጋል ተብሎ ይጠበቃል። ሁለተኛው ለሚቀጥለው ሳምንት ቀጠሮ የተያዘበት የአርሰናል ዝውውር የግብ ጠባቂው የኬፓሪዝ አባላጋ ዝውውር ነው። ኬፓሪዝ አባላጋን በአምስት ሚሊዮን ፓውንድ ከቼልሲ ፈልቅቆ የወሰደው የቼልሲ የፑቲንና የኬፓሪዛባላጋን አባላጋን ዝውውር ወይም የውል ስምምነት ውሉን አፍርሶ ወደ ኤምሬስ ስቴዲየም ያሸጋገረው አርሰናል ይህንን ግብ ጠባቂ የራሴ አድርጌዋለሁና እወቁት ብሎ ወደ ሚዲያ በሚቀጥለው ሳምንት ይወጣል ማለት ነው። አርሰናል ለክረምቱ ታርጌት ያደረጋቸው የመጫወቻ ቦታዎች አሉ ለዴቪድ ራያ ተጠባባቂ ግብ ጠባቂ ማስገኘት፣ መሃል ክፍሉን ማጠናከር፣ የፊት መስመር ተጫዋችን እንደዚሁ ወደ አርሰናል መውሰድ የአርሰናል ዋና ዋና እቅዶች ናቸው። ከነዚህ ጎን ለጎን ደግሞ በግራ መስመል በኩል የአርሰናልን የማጥቃት እንቅስቃሴ የሚያጠናክር ተጫዋች አርሰናል ይፈልጋል። ሌሎች ቦታዎች ላይ ተጨማሪ ስራዎችን ሊሰራ ይችላል። ዋና ዋናዎቹ ግን እነዚህ ናቸው። ስለዚህ የግብ ጠባቂው ተሳካ፣ በሚቀጥለው ሳምንት ይፋ ይደረጋል። የመሀል ክፍሉ ተሳክቷል፣ በሚቀጥለው ሳምንት ይፋ ይደረጋል። የፊት መስመሩና በግራ መስመር በኩል የሚያጠቃ የተሻለ ተጫዋች መፈለጉ ግን እንደቀጠለ ነው። ይህንን ስናነሳ ነው አርሰናል ተጨማሪ ተጫዋቾችን የማስፈረሙን ጥረት አጠናክሮ ቀጥሏል ስንል፣ ዛሬ ከሰዓት በኋላ ከሮጀርስ ጋራ ስሙ ተያይዞ ተነስቷል። እንግዲህ እዚህ ቦታ ላይ ኒኮ ዊሊያምስ ብሎ ተነሳ። አልሆነም ተጫዋቹ ወደ ባርሴሎና የሄደበት አጋጣሚ ተፈጠረ። ሮድሪጎ ተባለ ኖ ይሄ ተጫዋች ውድ ነው ደሞዙም ውድ ነው፣ እንደዚሁም ደግሞ ለልጁ ሪያል ማድሪድ የሚጠይቀው ክፍያ በጣም ከፍ ያለና የተጋነነ ነው አለ አርሰናል ሊሄድበት ገፍቶ አልፈለገም። ከዛ የኒውካስሎን ተጫዋች ጎርደንን አስቦ ነበረ። ጎርደንንም እንደዚሁ ከኔ ኳስል በቀላሉ መውሰድ እንደማይቻል አምነዋል። እነዚህ ተጫዋቾች አንዳንዶቹ ሌላን ክለብ መቀላቀል ስለመረጡ፣ ሌሎቹ ደግሞ የዝውውር ዋጋቸውም ይሁን የተጫዋቾቹ የሳምንታዊ ደሞዝ ፍላጎት አርሰናል እንዲያስብበት አድርጎታል፣ ወይም በቀላሉ እነዚህን ተጫዋቾች እንዳይመርጥ አስገድዶታል። ስለሆነም አርሰናል አማራጩን ሲያሰፋ አንዳንድ ጊዜ ኢዜ ይባላል፣ 68 ሚሊዮን ፓውንድ አሁን ደግሞ ሮጀርስን ለማስፈረም ከአስቶን ቪላ ጋር መነጋገር ጀምረዋል። አሁን አስቶን ቪላ ጋር የሚደረግ ድርድር ለገዢ ክለብ በጣም አሪፍ ነው። ምክንያቱም ፒኤስአር እያስፈራቸው ከሚገኙ የፕሪሚየር ሊጉ ክለቦች መካከል አንደኛው አስቶን ቪላ ነው ስለዚህ ከዚህ ለመገላገል አስቶን ቪላ የተወሰኑ ተጫዋቾችን ሸጦ ገቢ ማስገባት መቻል አለበት ወደ ሴፍቲ ዞን ውስጥ ለመምጣት ታዲያ ግን በአስቶን ቪላ በኩል ተብሏል የተባለው ነገር ተጫዋቾችን መሸጥ የምፈልግም እንኳን ቢሆን የሮጀርስ የሚሸጡ ተጫዋቾች ዝርዝር ውስጥ መግባት ግን ለአስቶን ቪላ በቀላሉ የሚዋጥለት አልሆነም ይልቁንም ሌሎቹን ለምሳሌ ማርቲኔዝን ማንቸስተር ዩናይትድ ወይም ቼልሲ የሚወስዱለት ከሆነ እዛ ላይ ፍላጎት ሊኖረው ይችላል። ሌሎች ተጫዋቾችን የመሸጥ ቅድሚያ ይኖረዋል። ወይም በመሸጥ ከሆነ ቀድሞ መሸጥ የሚፈልጋቸው ሌሎች ተጫዋቾች አሉት። እነ ሮጀርስን ካልተገደደ በስተቀረ መሸጥ አይፈልግም ነው። የመሸጥ ግዴታ ውስጥ ከገባ ግን ለእነዚህ ተጫዋቾች በትንሹ እስከ ሰባ ሚሊዮን ፓውንድ እፈልጋለሁ እያለ ነው የሚገኘው። አስቶን ቪላ ይሄ የጥሪ ዋጋ ይመስላል። አርሰናል ግን ደፍሮ ገብቶበታል። ቢያንስ ዳርዳሩን መረጃውን በሮጀርስ ዙሪያ እያጣራ ይገኛል የሚለው መረጃ ተሰምቷል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ ማምሻው ላይ አዳዲስ ነገሮችን ይዘን እናንተን ለማግኘት ጥረት እናደርጋለን። በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር 2010